እውነቱን ለመናገር ከሆነ የኔ ባለቤት በመሆንሽ እጅግ በጣም ነው ነው ደስ ያለ። አማላይ ናት እሷ በፍቅር ምትገዛ አሁን አንተ ምልክ ይጠላል። ያምራል፣ ያምራል እና አሁን ነገር ያምራል እና አንተ መቼም ላጠፋ ወንድሜም በእያንዳንዱ ነገር የምማሟክረው በየሁሉ ነገር ውስጥ አጠገቤ ያለ ሰው አንድ ማቀው ሰው ያለው እኔ እውነቱን ለመናገር ከሆነ ቶያ ነው። ቶያ ደግሞ አሁን ያለንበትን ሁኔታ ታቂ ያለች ምናምን ነገር ከፍቅረኛ ጋር ከባለቤት ጋ ምናምን ነገር አሸሽ ገዳሚ ምናምን ነገር እያለ ነው በፍቅር ሰከራ በደስታ አበደ ሰላም ይትከብራችሁ የቸኮሌት ካፕልስ ተከታታዮች እንዴት ናችሁ እኛ አለን በጤና በደስታ ሰሞኑን ትንሽ ከቤቱ ጉዳይ ጋር በተያያዘ ማለትም ኪያና ሰላም የሆነ አላስፈላጊ ንግግር ተናግረው ነበረ። በማወቅም ይሁን ባለማወቅ ሰላም ሄዳ ኪያን ቤቱን መልሽለት ምናምን ነገር ብላት ነበረ። በዛ ትንሽ ግጭት ነበረን ከሰላም ጋር። ምክንያቱም እኔ በፍጹም ሰላምን ቤቱን መልሽለት ምናምን ነገር በያት ሂደሽ ለኪያ ምናምን አላልኳትም ነበረ። ሰላም ሳታስበው ነው በቃ ቤት እዛ እንዳለ ምናምን ነገር ስታቅ እኔ የሰጠኋት ምናምን ነገር ሄዳ ኪያን ያለኔ ፍቃድ እኔንም ሳታማክረኝ ነበር እሷን ሄዳ ቤቱን መልሺለት ምናምን ነገር ያለቻት ለኪያ ማለት ነው ነው። እኔ ደግሞ በዛ ትንሽ ስለተናደርኩ ስለነበረ ለእኔ ሳታማክሪኝ ለምንድን ነው ነው ሄደሽ ቤቱ መልሽላት ያልኩ ያልሽዋት ምናምን ነገር ብዬ ቆጣ ብዬ ሰላምን ለማናገር ሞክሬ ነበረ። በዛ ትንሽ አለመግባባት ተፈጥሮ ከሰላምም ጋር ተደባብረ ነበረ። ዛሬ እውነቱን ለመናገር ከሆነ ትንሽ ሙዷን ቀየር። ምናልባት ለኔ አስባ ሊሆን ይችላል ያንን ያደረገችው ወይም ደግሞ ከክያ ጋር ተያይዛም ሊሆን ይችላል። የሰራችሁ ነገር ትክክል አይደለም ብልግና ነው። ነው ለአንድ ሰው የሆነ ስጦታ ከተሰጠ በኋላ በጥሩ ጊዜ ላይ እንደዚህ ነገር ቢደ በጥሩ ጊዜ ላይ የተሰጠ ስጦታ ለውክ መቀየሞች ሲኖሩ ምናምን ነገር መልሽልኝ፣ መልስልህ ምናምን ነገር ይሄ በጣም የሚደብርና አንድ ማሹርድ ከሚባሉ ሰዎች የሚጠበቅ አይደለም። ነው ነው ሰላም ይህን ነገር ሳታስብ ምናልባት ይህን ነገር ሄዳ ተናግራለች። አሁን ግን ጸጸቱም ትንሽ አለ አይደል በቃ ማድረግ እንዳልነበረባት ምናምን ነገር የተሰማት ይመስለኛል። ነው ነው ይመስለኛል። ነው ነው በግምት እና እውነቱ ለመናገር ከሆነ እኔ ስቆጣት ሰላምን ትንሽ ምቾት ምናምን ነገር ተነስታ ስላየዋት ምናምን ነገር ለእኔ ከማሰብ አንግል ይሆናል ብዬ ስላሰብኩኝ ሰላምን ይቅርታ መጠየቂያ ዛሬ ቆንጅዬ ነው ነው ምላችሁ ከሰላም የሰውነት አቋም ጋር ከሰላም ከለር ጋር ሊሄድ ይችላል ብዬ ያሰብኩትን ምናምን ነገር ቆንጅዬ ስጦታ አዘጋጅቼላታለሁ። ያም ምንድነው ነው በጣም የሚያምር ቀሚስ ገዝቼላታለሁ። እውነቱን ለመናገር ከሆነ ካሜራማኑ ጋር ነው የሚገኘው። እቺ እጅግ በጣም ትወዳዋለች ብዬ አስባለሁ። ከሷ የሰውነት ከለር ጋር ከሷ የሰውነት አቋም ጋር አቋሟን ታውቋታላችሁ መቼም ዋው ነው እና ከኋላም ከፊትም እጅግ በጣም የምታስደነግጥ የሚገርም ቁንጅና ያላት ምናምን ነገር ተወዳጁ ሰላምን ነው የምታውቋትና፣ ምናልባት ይህንን ስጦታ ይህንን ቀሚስ ምናምን ነገር ትወደዋለች አትወደውም የሚለውን ስትመጣ አያል የሆነ ፊርማ ኩን የምናየ ይሆናል። እውነቱን ለመናገር ከሆነ እናንተንም ያስደነግጣችኋል እሷንም ያስደነግጣቷል ብዬ አስባለሁ። ትክክል ነው ትክክል አለ አላቅም አሁን ግን ሰላምን ማስደሰት ብቻ ስላለብኝ ነው ይህንን ቀሚስ የገዛሁት። ምክንያቱም በብዛት እሷ የምታደርጋቸው ልብሶች እንደዚህ አይነት ልብሶች ናቸው። ከእሷ ከለር ጋር፣ ከእሷ አይዲዮሎጂ ጋር ወይም ደግሞ እሷ የምትወዳቸውን አይነት ቀሚሶች ስለማቅ በእኔ ምርጫ ብቻ ሳይሆን በሰላምም ያለባበስ ሁኔታ ላይ የተመረኮዘ አይነት ልብስ ነው የገዛሁላት። እስኪ ስትመጣ ትወዷለች አትወደውም የሚለውን ነገር አላቅም፣ ግን ሳይዟን በቃ ይህንን ቀሚስ እኔ በሰላም ልክ ካልገዛሁት ወይም ደግሞ ተሳስቼ ከሆነ የእውነት ለራሴ ይቅርታ አላረግለትም ወይ በስቶባት ወይ አንሷት ምናምን ነገር ካየው ማለት ነው እውነቱን ለመናገር ከሆነ በጣም አስቤበት ጨንቄበት ነው ነው የገዛሁላት ስትመጣት ከወደደችው ሰየው ነው ደስ የሚል ነገር ይሆናል ብዬ አስባለሁ ግን ከደበራትና ካልተመቻት ምናምን ነገር ኢሚዲትሊ በሌላ ሰርፕራይዝ እንገናኝ ይሆናል ማለት ነው እንደገና ምክንያቱም እሷን ሰርፕራይዝ ማረገን አላቆመውም በዛ ላይ ደግሞ ለነገሌም መልስ እንዲሆን ጭምር ነው ነው ምክንያቱም እኔና እሷ አሪፍ ሁኔታ ላይ ያለ ነው፣ በጣም ደህና ነን፣ ሰላም ነን ምናምን ምንም የደበረ ነገር የለምና፣ በእንደዚህ አይነት ቆንጆ ቀኖች ምናምን ነገር ጊዜያችንን እያሳለፈን እንደሆነ እንዲያቆም ጭምር ነው ነው እና ውዶቼ፣ ክብሮቼ፣ እናንተ ኦዲየንሶቻችን፣ ተመልካቾቻችን ከኔ ጋር ማውራችሁ አላችሁ ብዬ አስባለሁ። በጣም ነው ማከብራችሁ፣ ለምትሰጡን አስተያየት ከጎናችሁ ላላችሁ እየተፈጠረው በወንድም ተብዬው እና በሚስት ተብዬው መካከል እየተደረገ ያለው ነገር ምናምን ነገር ሆን ብለው እያደረጉበት እንዳለ አይነት ስሜት። ምክንያቱም እሱ ወንድሜ ነው እ እኔ ምናልባት ሰላምን ከሌላ ቦታ የሷም ጓደኛ አይደለችም፣ እሱም ጓደኛ አይደለችም ምናምን ነገርና ከሌላ ቦታ ነው ይዣት መጣው። እነሱ ግን እሱ የኔ ወንድሜ የሚለኝ ሰው፣ እሷ ደግሞ በጣም አፍቃሪ ነኝ ወደሃለው አፍቅረዋለሁ የምትል ሴት፣ የፈለገ ነገር ቢሆን ከኔ ጋር ጥሩ ሁኔታ ላይ እንኳን ባትሆን ራቅ ብላ ከሌላ ሰው ጋር ትሆናለች እንጂ አስቡ ያሉት ወንድሜ ነው ከምለው ሰው በጣም ክብሬ ነው ከምለው ሰው ጋር አላረል ኳላ ኳላ የሚሆኑት ነገሮች ምናምን ነገር ብቻ አይኖይ አላቅም። ስለነሱ ብዙ ማውራት አልፈልግም። እየሆነ ነው ብቻ ይመቻቸው ም እኔም ሰላም መሆኔን እናንተ ሞዴን ሰዎች ጋር ብዙ እየተጨነቃችሁ ብዙ እያሰባችሁ ነውና ደና መሆኔን እንት ለማለት ያህል ጭምር ነው ነው። ይመቻችሁ። ስትመጣም ቀጥልላችሁ ይሆናል። እስከዛው አብራችሁን ቆዩ። እንግዲህ ቤተሰቦቻችን ሶል መታለች ከመጣች በኋላ ምናምን ነገር ስጦታውን ስሰጣት አለ አይደለ እንድታዩ አልፈለኩ። ምክንያቱም ስጦታውን ስሰጣት ብትቀበለኝ እዛው ትከፍቷለች ምናምን ነገር ብዬ አስባለሁ። እናንተም ታዩታላችሁ። እኔ እንደዛ ደግሞ እንዲሆን አልፈለኩ። ምክንያቱም ምናምን ነገር ከሰጧት በኋላ ለብሳው ስትመጣ እንድታዩ ነው ምናምን ነገር የፈለኩት። እና እናንተ እሷም እኩል ሰርፕራይዝ እንድትሆኑ ነው ምናምን ነገር የፈለኩት። እስኪ የገዘውላት ልብስ ያምርባታል አያምርባትም ወይም ለእሷ ይሆናል።

ጉዳይ ላይ ምናምን ነገር ሰሆኑን ከውስጥ እስከ ውጭ ነው ነው ማቃት። አላልኳችሁ? በጣም ነው የሚያምር ብቻ ወደድሹ። ግን እንዲ በጣም ደስ ኦፍ ኮርስ በጣም ደስ በሚል ሁኔታ ቀሚሱንም ወዳልኛለች። ዛሬ አዎ፣ በጣም ነው ነው ደስ ያለኝ። እውነት ነው ነው የምላችሁ ማን ይመረጣል? አንተ አልመረጥም? ምን ምርጫ አችልም ነው። አይ ሳይሆን እንዴት ነው እንደዚህ አይነት የሚያምር ቀሚስ ማለት ሴት ልትመርጥ ትችላለች፣ ወንድ ልጅ እንዴት ይመርጣል? እውነቱን ለመናገር ከሆነ የቀሚሱን እንትን ማለቴ ምርጫው ከምን አንግል መሰለሽ ነው ነው። ምናልባት እኔ ምን አይነት ቀሚስ ነው መወደው ምናምን የሚለው ሌላ ጊዜ ነግርሻለሁ፣ ማሳይሻለሁ። ለአሁን ግን ከአንቺ አቋም ጋር፣ ከአንቺ ሰውነት ጋር ወይም ደግሞ ከአንቺ አለባበስ ታይል በብዛት ካያችኋት እሷ የምትለብሰው እንደዚህ አይነት አለባበስ

አልሳሳትኩም ማለት ነው። አልተሳሳትኩም። በጣም ጎበዝ ምርጫ ምርጫ ላይ ከሚያምርብኝ በቃ መወዳውን በቃ በቃ በቃ ነው ነው ላይ አይ በጣም በጣም፣ አዎ በጣም ደስ ይላል። ነው ትንሽ ረበሽ አደርጋን መሰለኝ ወይም ደግሞ አይን ውስጥ ምናምን ነገር ስለሚገባ ሰዎች ባያዩ ብኝ ሽሽግ አርጌ ከዚህ ስትወጣ ብታወል ከወደድሽ ነው ያለ ነው አካባቢ ዞር ዞር እስኪ አርጋ አሳያቸው ምናምን ነገር በጣም የሚያምር ኩል ሳፍ የሆነ ኤሪያ ላይ ነው ያለሁት። ድብቅ ስላልን ነው እዚህ ጋር ልብሱን ምናምን ነገር ለእኔ ብቻ ስለሆነ ነው ይዘ ይህን ልብስ እዚህ እንድታደረጉ ያለው። ስንወጣ አውልቀው ነው ከዛ መኝታ ቤት ነው እንድታደርገው የምፈልገው። እና እውነቱን ለመናገር እና ማንም ሰው ፊት ብትቆሚ አምሮ ደምቆሽ እንድታይ ነው የሚፈልገውና የትኛውን ቦታ ብትታይ ምን ምን አዲስ ነገር አለ እኮ፣ ስላንተ ነው የማስበው ሁሌም። ታውቃለህ ቴንክ ዩ ለመናገር ከሆነ አሁን የምነግርሽ ነገር ነገር ጓደኞችን አስታወቀኝ ታቀም ምናምን ነገር ወንድሜም በእያንዳንዱ ነገር የምማሟክረው በየሁሉ ነገር ውስጥ አጠገቤ ያለ ሰው አንድ ማቀው ሰው ያለው እኔ እውነቱን ለመናገር ከሆነ ቶያ ነው። ቶያ ደግሞ አሁን ያለንበትን ሁኔታ ታውቂያለሽ፣ ምናምን ነገር፣ ከፍቅረኛ ጋር ከባለቤቴ ጋር ምናምን ነገር አሸሽገዳሚ ምናምን ነገር እያለ ነው። ከቀድሞ ባለቤቴ ከቀድሞ ፍቅረኛ ጋር ምናምን ጓደኛ ምለው ከዚህ በኋላ ከያዝኩ ምናምን ነገር፣ ምናልባት እንደ ጓደኛ አስተዋውቅሻለሁ እንጂ ከዚህ በፊት የነበረው ረጅም አመታት ማቀው ቶያን ነው። ቶያ ነው ጓደኛዬ። እንደውም በተወሰነ ነገር ምናምን ነገር ከሶፊ ጋር ምናምን ነገር የተወሰነ እንቀራረባለን ምናምን ነገር ግን እንደ ተውያ ምናምን ነገር አይደለም። ነው ያው ከሶፊ ጋርም ቅርበታለን በብዙ ነገሮች ምናምን ነገር እንትን እንላለን። እንደውም ከኪያ ጋር ምናምን ነገር ሁላ እንድገናኝ ትልቁን አስተዋጽኦ ምናምን ካደረጉ ሰዎች መካከል አንዱ ሶፊ ነው። በዚህ ያህል ደረጃ እንግባባለን ከሶፊ ጋርም ቀላል እኮ አይደለም። በጣም ነው የምንግባባው። ግን የቶኪያ ነው ያህል ምናምን ነገር አይደለም። ተውያ እንደምታየው ነው ሁሉ ነገር ካጠገቤ ነው። በእኔ ዙሪያ ያለው እና ወንድሜም ነው። ከወንድም በላይ ነው ለእኔ የነበረው ነው። እውነቱን ለመናገር ከሆነ ያው አሁን ከባለቤቴ ጋር

በሚገባ እውነቱን ለመናገር ከሆነ በቅርቡ የሚራርም ሰርፕራይዞች ምናምን ነገር ይኖሩናል ብዬ ያስባለሁ። እስ ጊዜ ሲደርሱ እያንዳንዱ ነገር ማሳያችሁ ይሆናል። እውነቱን ለመናገር ከሆነ የእኔ ባለቤት በመሆንሽ እጅግ በጣም ነው ነው ደስ ያለ ጣም ሆነ በጣም ሆነ በጣም በነገራችን ላይ ሆነ ነገር በቃ እኔም ወደ ዛሬ ወይ ራት ውጭ እንበላለን ወይ እንግዲህ እስኪ ቦታውን ዞር ዞር ብለን ቀሚሱን ከወደደችልኝ ምናምን ነገር፣ ቀኑ ደስ የሚል ቀን ነው ነው በጣም ነው ደስ ያለኝ። እስኪ ቦታዎችን ዞር ዞር ብለን እያየ ነው ማለት መታችሁ መዝናናት ትችላላችሁ። በጣም ነው ነው ቦታው የሚያምረው። እኔ ነፃነት ይሰጠኛል እንደዚህ አይነት ቦታ ምናምን አይደለ? አዎ በጣም እንዴ፣ በጣም ደስ የሚል ግን ምን ነው የምትወጁ አንቺ ይሆነስ እንዴ እኔ በቃ እስካሁን ያመጣሁት ቦታ ደስ የሚል

እንዳልኳችሁ ምናምን እስኪ ቦታው በጣም ነው የሚያምረው። ዞሩ ዞሩ ብለን ቦታውን እናሳያችሁ። ሳይጣልኝ አንቺን መሳይ ወዶ ሰው ተከፍቶ አይገኝ አሸነፈልፌ ሸጋ ልጅ ወደደ በፍቅር ሰከራ በደስታ አበደ ክንፍ ያርገኝ ፍቅር ያሳይታልኝ። እና በጣም ያምራል እንዴ ሆኑ እንትኖቹ ምናምን ነገር፣ በጣም ደስ ይላል። ቦታው በጣም ደስ ይላል። እኔ በነገራችን ላይ በጣም ነው ነው ደስ የሚልኝ እንደዚህ በብዛት የሆነ ለመዝናናት የሆነ ቦታ ከሄድኩ እንደዚህ አይነት አጋጣሚዎች ምናምን ነገር ነው ነው የሚመጣው እና የመጨረሻ ደስ ይላላል በጣም በጣም ደስ የሚል ከአንተ ጋር ስለሆነ ምናምን ደሞ ለማሰብ ለዛም ደስ ያለኝ ከኔ ጋር ስለሆነ ብቻ ሳይ ነው፣ ወይስ ከሰዎች ጋር ምናምን፣ ጓደኞች ጋር እንደዚህ አይነት ቦታ በጣም እድለኛ ነኝ። አያንዳንዱ ነገር ከኔ ጋር ምናምን ነገር በመሆኑ በጣም ነው ደስ ያለኝ።

ምናልባት እኮ የሆነ ቀን ምናምን ነገር ወይ አምስት ስትሄጂ ስልክሽ ቢዘጋ ወይ ምናምን ነገር ሰሉ ሰሉ ከአንቺ ጋር ነሽ ምናምን ነገር ብዬ እንድጠይቃቸው፣ ምናምን አላስታውቅም። ይቅርታ አድርግልኝና አላስታውቅም። ቢቀሙ ብኝስ ደግሞ እንደዚህ አታሚኝም? አንተንማ አምነውሃለሁ፣ እነሱን አላምናቸውም። ምንድን ነው ቆንጆዬ? ምናምን ነገር ናቸው ነ

እንዴት ልበልስ? የምር እኔና አንቺ ብንኮራረፍ ወይ ምናምን፣ አሁን ለምሳሌ በፊት ላይ እኔና ኪያ በሆነ ነገር ምናምን ነገር አለ ደስ የማይል ነገር ውስጥ እንገባ ምናምን፣ ቶያ መጥቶ አንተም ተው አንቺም ተው ምናምን ነገር ይል ነበረ፣ እና ልክ እንደዚህ በአንቺ በኩል የሆነ አንቺም ተያ አንተም ተው ምናምን ነገር፣ ያው ሰው ነን እኔና አንቺ መተላለፍ በመሃላችን የሆነ ነገር ቢኖር

እና በጣም ከቆንጅዬ ሴት ጋር ቆንጅዬ ጊዜ እያሳለፍኩ ነው ያለሁት። የሆነ ፈርቼ ነበር። ቀሚሱን ትወደዋለች፣ አትወደውም ምናምን ነገር፣ ሁለት ሀሳብ ውስጥ ምናምን ነገር ነበረ። ቀሚሱን ወዳልኛለች። እንደዚህ አይነት ቦታ በብዛት አልመጣም ምናምን ነገር ብላኛለች። ከእኔ ጋር ሶስተኛ ነው ምናምን ጊዜ ነበር ከዚህ በፊት ምናምን ነገር ግን ከማንም ጋር መጥቼ አላውቅም፣ እንደዚህ አይነት ቦታ ምናምን ብላኛለች። መናፈሻማ ቦታ ነው፣ ግሪን ኤራዎች ምናምን ነገር የመጨረሻ ነው። ድረስ ሚሊ ስለ ጓደኞቿ እየነገረችኝ ነበረ። ያው እንደሰማችሁት ነው ነው ጓደኞቿን አላስተዋውቅም ምናምን ነገር ብላኛለች። ለምን እንደሆነ ምክንያቷ ነው። አንተው ከጓደኞች ጋር ሳጣለኝ እንደዚህ ይል። አይ በነገራችን ላይ እነሱ አፈላልገው በቃ እኔን እንትን የምትከታተሉት ከሆነ ደውሉልኝ እናገኙኝ ወይኔ

ምታምናቸውን በቀዳ ለአንተ ጥሩ የሚያስቡልህ ሁሉ ነገር አይተህ ነው ጓደኛ የምትይዘው እንጂ ዝም ብለህ በዚህ በወንድሟ ካገመጥኳቸው ለወደፊት ህይወቴም አይጠቅሙኝ ማለት ነው። ለዛም ጓደኞች እንደዚህ እንደማይረው አውቃለሁ እና ትንሽ ላስቅክ ላጫውትክ ብዬ ነው ለአንተ ብዬ ነው እንጂ ጓደኞችን በጣም ነው የምወዳቸው ከምንም በላይ እንደ ቤተሰብ ናቸው። እንዳሰጣላኝ ብዬ ነው ለወሮት እንጂ አልወዳችሁ አይ በጣም ደስ ይላል። እውነቱ ለመናገር ከሆነ በዚህ ደረጃ ለጓደኛቸው ለጓደኞቿ ክብራላት ወይም ደግሞ ክብራላት ሳይሆን ከጓደኞቿ ጋር በዚህ ደረጃ ክሎዝ ናት። ለጓደኞች በዚህ ደረጃ እውቀቱ ይኖራታል አወረነሱ ይኖራታል ምናምን ብዬሽ አላሰብኩም ነበረ። የሚገርም እይታ ነበር። የጓደኛ ምርጫ መስፈርቷ እራሱ ምናምን ነገር በጣም ነው ደስ ያለኝ። እኔም መማርበት አለው። የሚታመን ጓደኛ፣ አዎ፣ ከምንም በላይ የምታምነው

ታውቻለሁ ምክንያቱም ለአሁን በወንድ ለገመትኳቸው ለወደፊት ህይወቴ አይጠቅሙኝም ማለት ነው። እዛ ተዋቸዋለሁ እና ጓደኛ እስከዚህ ድረስ አይደለም። ጓደኝነት ማለት መስዋዕትነት፣ ብዙ ነገር፣ እንደ ቤተሰብ። እንደ እኔ አሁን ጓደኞች እንደ ህይወቴ ነው ማለት ነው። ኖርማል ጓደኞቼ ናቸው ብዬም ለማውራት ይከብደኛል። ግን በቃ ምን ታደርጋለህ? እነሱ የእኔ ጓደኛ ወይም ደግሞ የእኔ ወንድም የምለው ሰው ቶዬ ከኪያ ጋር ምናምን ነገር እንዳደረገው አይነት ነገር አያደርጉም ብዬ አስባለሁ። ማለት የሰው ልጅ ደግሞ አይታወቅም። የሰው ልጅ በቃ ስልክ አንዴ አንዴ ሰው ነው ስትለው፣ አንዴ አውሮ ነው ብካል፣ በቃ የሰው ልጅ ይቀያየሩ እንኳን ሳይቀርና ቤተሰብ ሊለወጥ ሊለወጥ ይችላል። ተቃላ አይደል ቤተሰብ ሊለወጥ ይችላል። ስለዚህ ማንም ሰው አናምንም፣ ማንንም ሰው ያላምንም፣ አንተም ብቻ ነው ማምነህ ን አምበም ስለማፈቅር ማንንም ማመን አይጠበቅም። በሽ ነው አምልክ እውነቱን ለመናገር ከሆነ በቤተሰብ መካከል በጓደኞች መካከል ማለት ፍቅር የሆነ መተሳሰብ፣ መግባባት ወይም ደግሞ እምነት ነው የሚያኖረን ብዬ አስባለሁ። ን ነገር እንደዚያ ቢሆን በጣም አሪፍ ነው። ግን አለመተማመን ሁሌ ጠረጣሪ ምናምን በጓደኞች በቤተሰብ ምናምን በኩል የራስን ሰላም ነው ነው ራስን ነው ነው። በነገራችን ላይ የመርዝ ብልቃጥ መጀመሪያ የሚበላው ብልቃጡ ነው ይባላል። ነው ነው መርዙን ሲይዘው ነው። እኔ ተጠራጥሬ ማንንም መቅረብ አልፈልግም። በዙሪያ ያሉን ሰዎች ምናምን ነገር የሆነ እንደማምናቸው አይነት ስሜት እየተሰማኝ ነው ነው አብሬ የምኖረው ግን እምነቴን ከሰበሩ እንዳልኩሽም አላስፈላጊ ምናምን ነገር እርምጃውን ከወሰዱ የራሳቸውን ሕሊና ይውቀሳቸው ምናምን ነገር። ተጠራጥሬ ማንንም መቅረብ አልፈልግም። የማይታመኑ ሰዎች እንዳሉ፣ የሚታመኑም ደግሞ በጣም ለጓደኝነት፣ ለፍቅር፣ ለፋሚሊ የሚሞቱ ሰዎች አሉ። ናም ብያስ እንደኔና እንዳንተ ኦፍኮርስ፣ በትክክል እኔም ለጓደኞቼ የምታመናለሁ፣ ለአንተ ምታመን ካሉ ለቤተሰብ የምታመናለሁ። ማለት መታመን ለራስ ነው አይደል። ስልክ ስትታመኑ እኮ ለዛ ሰው ብረክ ሳይሆን ለራስ ስትል ማለት ያስከብርሃል። ያው ኒን ገረ ራስን ስታከብረው ነው ሰው የሚያከብረው፣ አይደል? ራስን ስታከብረው፣ ራስን ጨዋታ ስታደርገው ማንኛውም ሰው ያከብርሃል። እና ምን ያህል ነው የምታፈቅሪኝ እስኪ? በጣም ነው የማፈቅረው። አይ ምን ይጠላል ምናምን ነገር ብቻ ሳይሆን አንቺ ምን ያህል ነው የምታፈቅሪኝ እስኪ፣ በቃ በቃል ወይም ደግሞ በሆኑ ነገር ግለጪ። የምትባይ እንዴት ነው የምትገጪ? እሺ፣ በጣም በጣም ነው የማፈቅረው። በቃ እንዴት በል። አሁን ራስህን ልትወደው ይችላል። ከእኔ ራስህን ከምትወደው በላይ ነው እኔ ራሴን ከምወደው በላይ ነው። አሁን ነገር መቼ ብዙ ነገር ሊመጣ ይችላል። ብዙ ነገር ማንም በሰዓት ማለት ምንም ነገር እንትን ሲልክ በቃ ሲኖርክ ነው ሰው የሚወድቅ፣ አይደል ሀይልህ አይውድቅም። እኔ ግን አንተን በመጥፎም ጊዜ በጥርክም ጊዜ ስቸጋም፣ ስትደሰትም አብሬክ መሆኑ ፈልገው ለማ ማንም እኮ ስጀመር ማንም ቤተሰብ ቢሆን ሲኖርክ ከቤት ውስጥ አብረክ ከቤተሰብ ጋር ስትቀመጥ ወተክ ስራ ነው የምትባለው አይደል? ለምንድነው በቃ ማንም ሰው ሲኖርክ ነው የሚወድቅ። እንኳን ባዳሳው ጓደኛ ይቅርና ቤተሰብም ሲኖርክ ነው የሚወድቅ። እኔ ግን አንተን ምንም ነገር ብትሆን ምንም ነገር ለምን እግር ካይሰበርም እግር ተሰብረ ካትቀመጥበት አንያ አንተ ጋር ለምን ፍቃደኛ ፍቃደኛ ነው ነው ነው እስከዚህ ነው ሙድ። ምንም ነገር ብትሆን ብትቸገርም ቢፋፋህም ብትደሰትም ምን ነገር ምን ነገር ውስጥ ብትገባ እኔ አብሬክ ነው መቼም አልተውክም እና ማፍቀሬ ይሄን ያህል ነው። እሺ በጣም ትይዩ በጣም ነው አንተም ልትተውኝ አልፈልግም። በፍጹም አይታወቅም። የሰው ነገር እንደ ንግድ እኮ አይታወቅም። እንደዚያ ብለሽ ይመጣ ይችላል። እንዲገባብሽ አልፈልግም። በእኔ በኩል ያለውን ነገር ሁለት መቶ ፐርሰንት ከዛም በላይ ፐርሰንት ካለ እርግጠኛ ሁኚ፣ በእኔ በኩል ኧረ እንደ አንተ ካደረግክልኝ በላይ እኮ እኔ አላደረግኩም። ልክ እና ሁኔታ እንደምትወስደኝ ንገራቸው። ቆንጆ እራት ነው። ከዚህ በፊት ልገምችውም ልታስቢውም የማትሽው ቦታ ነው። ምግብ አሁን ምግብ እንዳትለኝ። ቀጣይ ስንገናኝ ከነሱ ጋር የሚጋብዘኝ ምግብ እነግራቸዋለሁ። ነገራቸዋል። አሁን አንተ ያ ይቦታ ላይ አልከው ሄጂ የማለቅበት ቦታ ከሆነ ያው ብዙ ለዛ ካልሆነ እንግዲህ ግዴታ ነው። በጣም ትልጅ ያለች በጣም ቆንጆ ነው። ተመልካቻችን የዛሬ የነበረን ቆይታ ከሰሉ ጋር ይሄንን ይመስል ነበረ። በጣም ደስ የሚል ሁኔታ ላይ ያለ ነው። በዚሁ ሙድ ሄደን እራሳችንን እንደ ቻው